ሰብ እንዴት ናቸው? ደህና ናቸው። ጉድ ሰማችሁ አይደል? እንዴ ጉድ ማለት ነው የሆነ ለመናገር፣ ሀይሚና ዳኔ ማለት ነው ቀለበት ላይ ያደርጉ ነው። ምን ይመስላቸዋል? እኔ እንደዚ አልጠበቅኩም ሲጀመር ማለት ነው። የቡታጀራ ዩቱበሮች አጠቃላይ ማለት ነው ከሴት ጋር መለጣጠፍ ከወንድ ጋር መለጣጠፍ ነው ስራቸው። ይሄ እየታወቀ ነው። አንደኛ አንደኛ መዝገባ ላይ የተቀመጠ ነው። ከሴት ጋር መለጣጠፍ፣ ከማንም ወንድ ጋር ከማንም ሴት ጋር መለጣጠፍ ስራቸው ነው። ነገር ግን ሀይሜ ደግሞ ማለት ነው አንቺን በዚህ ልክ አናቅሽም፣ ገባሽ አደለ ምክንያቱም ማለት ነው ብሩኬ ምንም ቢያጠፋ ምንም ቢያደርግ እኔ ሲጀመር እንደዚህ እንደምትመጡ አውቃለሁ ግን ምንም ቢያጠፋ ብሩኬ በዚህ ልክ እንደዚህ መሆን የለባችሁም ከማታውቂ ወንድ ጋር እንደዚህ መሆን የለብሽም ገባሽ አደለም ብሩኬ አጥፍቷል ኦኬ ሁሉም ኦዲየንሶችም ሆነ ሁላችንም እየወቀስ ነው ነው ነገር ግን አሁን ቆይ ቀለበት ነው ይዞ ያየሁትና ቀለበት ሊያደርግልሽ ነው የእውነት ልታደርጊ ነው ሀይሚ አላቅልሽም ካደረግሽን እንጂ አላቅም። ማተ በምን አይነት ቪዲዮ እንደመመጣ አላቅም ማለት ነው። ነገር ግን እንደዚህ ጥሩ አይደለም። ምንም እንደዚህ መናናቅ አያስፈልግም። ሁለታችሁ ማ ላይ አንቺም ከብርኬ ውጭ አታምሪም። ብርኬም ደግሞ እያለ አንቺ አያምርም ማለት ነው። ሁለታችሁም አንድ ላይ ነው የምታምሩት፣ ግን ለየብቻ በጣም ነው የምታስጠሉት። ስለዚህ አሁን ዳኒ ጋ እንደዚህ ሆናችሁ በመምጣታችሁ እኔ እንጃ፣ እኔ ጨራሽ አላወቅኩሽ ነበረ። ፊት በፀጉርሽ ነው ያወቅኩት ማለት ነው። ግን ከዳኒ ጋ እንደዚህ ተቃቅፈሽ እንደዚህ ጉለት ሞቶ እሱ ሊያከብርልሽ በነቡሩኬነ የቡታጅራ ዩቱበሮች ተሰብስበ ተሰብስበው ሲያከብሩልሽ ነው እንጂ የሚያምረው ማለት ነው። እሱ ስላከበረልሽ የእውነት ለመናገር እኔ እንጃ ደስም አይልም ማለት ነው። ምንም ደስ አይልም እና ምን ማለት ፈልጌ ነው፣ ሀብል አደረገልሽ መጀመሪያ፣ አሁን ደግሞ ቀለበል ያደርግልሽ ብሩኬ እንኳን ሀብል አድርጎልሽ፣ እንኳን እንዴት እንደሆነ አይተሻል አይደል እንዴ። አሁን መልሶ ቀለበት ሊያደርግልሽ ማለት ነው። ለሶሲ እያለሆነ ወንድ ለአይነ ይሆነኛል ብለሽ ማሰብሽ ራሱ በጣም ነው የምትገርሚ ሀይሚ ማለት ነው። የእውነት ከዳኔ ጋር የምትቀጢ ከሆነ ከዳኔ ጋር የምትሆኝ ከሆነ ማለት ነው፣ ለሶሲ እያለሆነ ወንድ ላንቺ አይሆንሽም፣ እመኝኝ ማለት ነው። እና ብሩኬ ደግሞ እንደ ብሩኬ አይነት ወንድ ደግሞ እንጃላቅ የተባረከ ወንድ ነው። ስለዚህ እነሱ እንደዚህ ሲጀምር እናንተ መሃላችሁን እንደዚህ አይነት ክፍተት ይፈጠራል ብዬ በፍጹም አላስብም። ግን ያም ሆነ ማለት ነው ሁለታችሁን ቁጭ ብላችሁ ማውራት አለባችሁ። አልብዛ ደግሞ ጸበል መግባት አለባችሁ። የሀይምና የብሩኬ ደጋፊዎች ማለት ነው እግዚአብሔር መጽናናቱን ይስጣችሁ። ምንም አልልም።